ተኛ የኢየሱስ ክርስቶስ ተከታይ ለመሆን ደቀ መዝሙር ለመሆን የሚከፈል ዋጋ ምን አይነት ዋጋ ነው የሚከፈለው? እዚህ ጋር ምንድን ነው የሚለው? እናቱን፣ አባቱን፣ እህቶቹን፣ ወንድሞቹን፣ ቤተሰቡን፣ ራሱን እንኳን ባይጠላ ይላል። ከራስ አስቀድመኝ ነው የሚለው። እኔን አስበልጠው ውደደኝ ነው። አንዳንድ ጊዜ ቤተሰብ በክርስትና ሊቃወም ይችላል። የተለያየ ነገር ስንቶቻችን ተሰደናል አይደለም፣ ከዘመድ ከወገን ከቤተሰብ በዚህ ምክንያት ኖ እኔ ኢየሱስ ይሻለኛል ብለናል። አያችሁ፣ ኮስት የሚያደርግ ነገር አለ። ይሄ ማለት ራዲካል ኮሚትመንት ነው። ለምንድን ነው ለኢየሱስ ብለ ኢየሱስን ስትከተል ደቀ መዝሙር ስትሆን ኮስት ያደረገ ዋቴ ዋይ አር ዩ ኮሚትድ? እንደዚህ ራዲካል የሆነ ኮሚትመንቱ ለምን ገባችሁ ብትሉ መጨረሻውን አይተናል። ዴስቲኔሽኑን ስላየ እኮ ነው እንጂ የሆኑ ሰዎች ተሰብስበው ደስ የሚል መዝሙር የሚዘምሩበት ቸርች ስለሆነ አይደለም እውነተኛ እግዚአብሔር በሱ የጀመረውን በክብር እንደሚጨርስ በመንፈሱ እንደሚጨርስ አርቆ ያየ ብድራቱን ያየ ሰው እንደ ሙሴ ዋጋ ይከፍላል ሙሴ ንግስና ኔቶ የቀበሌ ሊቀመንበርነት አይደለም የፈርዖን የልጅ ልጅ ከመባል ይልቅ ንቆ እምቢ ብሎ ስለ ክርስቶስ ከእግዚአብሔር ህዝብ ጋር መከራ መቀበል መረጠ ለምን ብድራቱን ትኩር ብሎ አይቷል ስለ ክርስቶስ ነው የሚለው ሙሴ በዛ በጥንት ጊዜ በምን አይነት አይን ነው እንደዛ አርቆ ያየው ከዛ በኋላ ለ እዛ ዋጋ ከፈለ። አገር ጥሎ ጠፋ፣ እረኛ ሆነ። ኮምፕሌን አላረገም፣ ይጠብቃል። እንደዚህ አይነትን ሰው ታዲያ እንዴት ነው እግዚአብሔር የማይገለጥለት? ኮሚትመንቱን አይታችኋል፣ እንዴት ኮስት እንዳደረገው ህይወቱ ላይ ሊወላችሁ እኛ ክብር እንወዳለን፣ ኃይል፣ ክብር ምናምን እንላለን። ዋጋዋን መክፈል ግን ይከብደናል። ሚኒስትሪ ኢዝ ኖት ኮምፈርት፣ ግን በጣም ደስ የሚል ነገር ነው የምታረገው ለማን እንደሆነ ስታይ፣ ወደፊት ብድራትን ስታይ። ይሶኬትና መጽሐፍ ቅዱስ ሲናገር ይኸው ሙሴ የከፈለ ዋጋ እግዚአብሔር እንዴት ነው ታዲያ በእሳት የማይገለጥለት? እኔ ለምን እንደሆነ ታውቃላችሁ? ሙሴ ጋር ሄደ ብዬ የማምን በስጋ ማገልገል ይቻላል። አገልግሎቱ ራሱ ማለት በስጋ መዘመር ይቻላል፣ በስጋ መስበክ ይቻላል፣ በስጋ ማውራት ይቻላል፣ በስጋ መመላለስ ይቻላል። ከስጋ የሆነ ኢየሱስ ጌታ ነው ማለት ይቻላል። እግዚአብሔር ዓለም የማይገባ እዚሁ ከዚህ ጣራ የማያልፍ ማለት እዚሁ ተሰምቶ የሚሞት ማለት የሥጋው ግን ደግሞ በመንፈስ ይሆናል እንዴ እናንተ እንዴት ነው ገላትያ ምን ሆናችኋል? አላላቸው ጳውሎስ ወይ በመንፈስ ጀምራችሁ በስጋ ልጨርሱ